ሰላም ሰላም የቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ውሏችሁ እንዴት ነበር? ሰላም አለሁላችሁ። እኔ ደህና ነኝ። እንዴት ናችሁ ሁሉ? እግዚአብሔር ይመስገን። እኔ ደህና ነኝ። የሰው ደስታ እንደኔ የሚያስደስተው ሰው አለ የሚያስደስተው ሰው አለ። እኔ በጣም የሰው ደስታ የሚያስደስተው ልክ እንደራሴ ለሰው ተደረገለት ለእኔም እንደተደረገልኝ ያክል ነው የሚደስ ና ትናንትና፣ ማናት ረዋንን፣ ታውቋታላችሁ አይደለ? ረዋንን ማያውቃት የለም። የዛሬ የዛሬ ስድስት ወር ዛሬ ስድስት አምስት ወር አካባቢ ሐቢባ ቤት ስታለቅ ሳይታችኋል። ብዙ ሰው ብዙ ሰው አዝኗል። ብዙ ሰው ነው እንትን ያለው። ና በጣም ሚስጌል ናት። በጣም ነበረን የምታሳዝነኝና ና ትናንትና ሱቅ ከፍታ የራሷን ሳይ በጣም ደስ አለኝ፣ እውነት የሰው ደስታ የሚያስደስተው ሰው መቤቴ፣ እኔ በጣም ነው ደስ ያለኝ። መቀስ እሷ ላይ ተደሰተች፣ እኔ ደስ ያለኝ እና ሀቢሯን ስታመሰግን እኔ ቃላት ታጣሁ። ለሀቢሯም እግዚአብሔር ይባርካት፣ በልጆቿ ታግኛው። በጣም ደስ ይላል እውነት፣ በጣም ከምላችሁ እንባዬ ሁሉ ነው የተናነቀኝ። ታሳዝናኛለች፣ አለም እንደሆን አላውቅም እና ትናንትና ኢንሻላ ደሞ ሞር በደንብ ሰርቼ ከዚህ የበለጠ ደረጃ ላይ ደርሼ አሳይሻለሁ፣ አኮራሻለሁ። ኢንሻላ ልፋትሽ በከንቱ አይወድቅም። ኢንሻላ ሲ ባንቺ ነው የኢትዮጵያን ሕዝብ የሚያወቁት ባንቺ ነው። ስለዚህ አላህ ያንቺ ለክልኝ አንቺ ደግሞ ኢትዮጵያን ህዝብ ሰጠሽኝ፣ ህዝብ ሰጠሽኝ፣ ወንድም ሰጠሽኝና እዚህ ደረጃ ደርሻለሁ። አልሀምዱሊላ እና በጣም አመሰግናለሁ። ሁላችንም በጣም ነው አንጀቴ የበላቸውና በጣም የሰው ደስታ የሚያስደስተው ሰው ሀቢባ በልጆች ይባርክሽ። እውነት ቃላት የለኝም አብይ እኔ በጣም ነው የምወዳት አቪባ ምንም እንትን በትል እስካሁን ምንም ስታጠፋ ማይቻል አውቅም፣ እና በጣም ነው የምወዳት። በጣም በጣም ከመላችሁ በላይ እና በጣም ነው የሰው ደስታ እንዴት ደስ ይላል፣ ነብይ የሰው ደስታ በጣም ደስ ይላል። በጣም እና ራዋንዬ ፈጣሪ እንግዲህ ደግሞ ለትል ዱባይ ላይ ሰባት ስምንት ብራንች እንድትከፍቺ ያደርግሽ። አይዞሽ በርቺ እህቴ ተጠነካከሬ ሰይጣን ቦታ አትስጪ። እግዚአብሔር መልካም ነው። በጣም ዳሽ ዱባይ የለችው ደግሞ እንደኔ አበረታቷት እየተሳት እናበረታታሻለን። አይዞሽ እህቴ፣ አቢባም እህቴ፣ እግዚአብሔር ዘመንሽን ይባርከው። ሙሉ የኢትዮጵያ ህዝብ፣ ሙሉ የኢትዮጵያ ህዝብ በጣም ነው ያለቀሰው በርዋን ጉዳይ እና ዛሬ ደግሞ እንደዚህ ስቀ ስታይ በጣም ደስ ይላል። የሰው ደስታ የሚያስደስተው ሰው ልክ እንጃ፣ እኔ ልክ እንደ ራሴ ነው፣ ታሳዝነኛልሽ። እቃ ዘዛዋት እንኳን እንትን ሲሉባት ከነሰሉባት ብላ ስታለቅስ ደግሞ መናገር እራሷ ችልምና፣ ከአንጀት የምለው እና በቃ እንኳን አሳካልሽ። አይዞንሽ ርዋን፣ በቺ ከጎንሽ ነን። እናመሰግናለሁ የኢትዮጵያ ቤተሰቦች፣ ላይክ ኮሜንት ሼር አደርጎ